እና ውድ የማዳም ቅመሞቼ የሙስሊም እህት ወንድሞቼ፣ እንኳን አደረሳችሁ ኢድ ሙባረክ። ተቀበል አላህ ሁና ምንኩም ሳሊህ አማል ብያለሁ። እንኳን አደረሳችሁ አደረሰን ብያለሁ። እንግዲህ በማዳም ቤት በድብርት የምናሳልፍ የማዳም ቅመሞች፣ ኢንሻአላህ ካላህ ተስፋ አይቆረጥም። ነገም የተሻለ ቀን ይመጣል ይሆናል። ሁላችንም ሀገር ተሰብስበን ከቤተሰቦቻችን ጋር ዘና ፈታ እያለን የምናሳልፍበት ጊዜ ይመጣል እና እንሻላ እንዳይደብራችሁ፣ ባለው ነገር ተደሰታችሁ አሳልፉ። እኔ ዛሬ ተሰማኝ ሁለት ስሜት አለ። አንደኛ ኢድ በመምጣቱ ደስተኛ ነኝ። አልሐምዱሊላ ረብን አለሚን ደስ ብሎኛል። የዛሬ አመት ኖሮ ዘንድሮ የሌለ ስንት አለ፣ ወደ አኼራ የሄዱ ስንት አሉእና አልሐምዱሊላ ረብን አለሚን ይሄ ትልቅ ጸጋ ትልቅ ስጦታ ነው፣ አላህ ምስጋና ይገባው። እና አንደኛው ደግሞ የከፋብኝ ምክንያት ደግሞ ያው ሁላችሁም እንደሚሰማችሁ ከቤተሰብ ተነጥላችሁ ቤተሰብ የለም። እነሱ ከቤተሰቦቻቸው ጋር ሲሰባሰቡ ሲጠያይቁ ምናምን ስጦታ ሲሰጣጡ ሲታዩ ይከፋችኋል። እኛ ሁሌ ኩሽና ነው የምናሳልፈው። እነሱ ግን በውጩም በቤትም እንኳ ብትን ፋሽት እያሉ ያሳልፋሉ። እና ያንን እያየን ይደብረናል። ይሄ ሁለቱ ስሜት ሁላችሁም የማዳም ቅመሞች ጋር አለ ብዬ አስባለሁ። እና አልሐምዱሊላ ሁሉም ለበጎ ሁሉም ለኸይር ነው ኢንሻአላ እኛም እንግዲህ ዛሬ ስትራሃ ቦታ ሄደን ነው ቪዲዮ እየሰራሁላቸው ያለሁት እና ኢድ ሙባረክ እያልሁላቸው ነው እንኳን አደረሳችሁ ብያለሁ። የስራሃ ቦታ እንግዲህ ይህን ይመስላል። የልጆቹ መጫወቻ ነው። ይሄ ደግሞ የአላቅም ብቻ ሁለተኛ ሳሎን ነው። ትልቁ ሳሎን ያው አረቦቹ ተሰብስቦበታል። ይሄም ከየፉታ በላሽቶባቸው አልገቡበትም እና ይሄንን ይመስላል። ውጩን ደግሞ ላሳያችሁ በትንሹ ያው እነሱ ካዩ እንደምታውቁት ነው እና እንዲህ ኮይን አሳልፈናል እና የምን መደበር የምን መተከዝ ባለው፣ እንግዲህ ተደስቶ ማሳለፍ ነው ማለት ነው እና አብሽሩልኝ አለ ስብሓኑ ታላ ሁላችሁንም በያላችሁበት ይጠብቃችሁ ይጠብቀን። ድሮ አድርጉ ደግሞ ሁሉም ነገር ደስ የሚለው በዓሉም ሲመጣ የተለያየ ነገር ደስ የሚለን አገር ሰላም ሲሆን ነው። አላህ ስብሃነሁ ወተዓላ አገራችንን ሰላም ያድርግልን። አላህ ይጠብቅልን፣ ቤተሰቦቻችንን በሰላም እንደተለያየን በሰላም የምንገናኝ አድርገን። ሀገርም ያላችሁ ደግሞ እንኳን አደረሳችሁ ብያለሁኝ። ከቤተሰቦቻችሁ ጋር በደስታ የምታሳልፉበት እርዝቅ አላህ ይስጣችሁ ብያለሁ ውዶች። እርዝቅን ፍለጋ ነው እኛ እዚህ የመጣ ነው፣ የተሰደድ ነው። ሁሉም ነገር ያው እንደሚታወቅ ነው። የኢትዮጵያ ሁሉም ነገር ሰማይ ሰማይ ሰማይ ሆኗል። ወላኪን ግን አልሀምዱሊላ አላህ ሀገራችንን ሰላም ያድርግልን። ሁላችሁንም አላህ ስብሃነ ወተዓላ ይጠብቃችሁ። ላላህ ስለወዳችኋለሁኝ ወላሂ፣ ከኔ በላይ አላህ ስብሃነ ወተዓላ ውድድ ያድርጋችሁ። መልካም ቀን ብያለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።